በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች የቅድስት ቤተክርስቲያን ልጆች ሁላችሁም እንደምን አላችሁ? እንደምን ከረማችሁ? የእግዚአብሔር ሰላምታ በያላችሁበት ይድረሳችሁ እንደ እግዚአብሔር መልካም ፈቃድ ዛሬም የአዲስ ኪዳን ተከታታይ ትምህርታችን እንማማራለን የማቴዎስን ወንጌል ነው እየተማርን ያለ ነው የቅዱስ ማቴዎስ ወንጌል ምዕራፍ አሥራ ሦስት ዛሬ እናያለን ምዕራፍ አሥራ ሦስት ምን ይላል ምን ይናገራል ስለ ምንስ ይተነትናል በውስጡ ያለው ምንድን ነው ለእኛስ ያለው ለህይወታችን ጥቅሙ ምንድን ነው እንዴት አድርገን ከህይወታችን ጋር ስንተርጉሙ የሚለውን ነገር እንመለከታለን በዚህ ትምህርቱ ላይ ጌታችን አምላካችን ኢየሱስ ክርስቶስ በምሳሌ ያስተማረው ትምህርት ነው። ምክንያቱም ብዙ ጊዜ ምሳሌ ያው አስፈላጊ ስለሆነ ምሳሌ የሚያስፈልገው ሰዎች የማያውቁትን ነገር በሚያውቁት ነገር ሲነግሯቸው ስለሚረዱ ማለት ነው። ያ ማለትም ሴቶችን በእርሾ መስሎ አስተምሯል። ሴቶች ለእርሾ ቅርብ በመሆናቸው ነው። በአንጻሩ እንደገና ደግሞ ገበሬዎች በሚበዙበት አካባቢ በእርሻ በዘር እየመሰለ ይናገራል። ምክንያቱም ለዚህ ለእርሻው ለግብርናው ሥራ ወይም ለዘር መዝራቱ እንደገና ስለዚያ ነገር እነሱ በደንብ አድርገው ጠንቀቀው ስለሚያውቁና ስለሚረዱ ማለት ነው። ነጋዴዎች ባሉበት ደግሞ በመክሌት እየመሰለ አስተምሯል። በተለያየ የስራ መስክ የተሰማሩትን ሁሉ በሚያውቁትና በሚረዱት በሚሰሩት ስራ እየመሰለ ትምህርተ ነገረ እግዚአብሔርን በደንብ አድርጎ እንዳስተማረ ይታወቃል። ስለዚህ ከምሳሌዎች አንዱ ስለ ገበሬዎች ባሉበት አካባቢ የተሰጠ ትምህርት ተብሎ ይነገራል። እንዳው ይሄ ወንጌል እንዲህ ብሎ ይጀምራል፤ ወበይት የለት ወፂ ወግዚየሶስ እምቤት ነበረ መንገለ ሀይቀ ባህር አንጻረ ሀይቀ ባህር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ከባህር ዳር ከቤት ወጥቶ በባህር ዳር ተቀመጠ ይላል። ወተጋቡ ብዙሃን ህዝብ ብዙ ሰዎችም ወደሱ ተሰበሰቡ። ወሶበ ዓርገ ውስተ ሐመር ወይነብር ወኩሉ ሰብ ውስተ ሀይቅ ይቀውሙ እሱ በሐመር ላይ በነበረበት ሰዓት በታንኳ ላይ ሲሆን ህዝቡ ፊትለፊት ቁመው ያዩት ነበረ። ወነገሮሙ ብዙ በምሳሌ እንዘ ይብል ናሁ ወፃ ዘራኢ ይዝራ ዘይዘር እነሆ የሚዘራዘረ ዘሪ እነሆ ወጣ ብሎ በምሳሌ ሊያስተምራቸው ነው። ወንዘ ይዘር ወዘ ወድቀ ውስተፍኖት በመንገድ ዳር ይወደቃለ፣ በውስተኮክ በጥንጫ ላይ ይወደቃለ፣ በሾ መካከል ይወደቃለ፣ ከሾክ ቀጥሎ እንደገና ደግሞ በመልካም ምድር ብሎ አራት አይነት የዘር ምሳሌዎችን ያስቀምጣል። ይህ ማለት ነው። እንግዲህ ዘሪ ሊዘራ ወጣ ካለ በኋላ አዎ፣ የተበጠረ የተንጠረጠረ ዘሩን ይዞ ገበሬ ክረምት በገባ ጊዜ ዘሪ ለመዝራት ይወጣል ማለት ነው። ከዚያ በኋላ ያ ዘሪ ወጣልና ወንዘ ይዘር በሚዘራበት ጊዜ ቦዘ ወድቀ ውስተ ፍኖት በመንገድ ዳር ይወደቀ አለ። መጽዋይ ወፈ ሰማይ ወበል ወይ የሰማይ ወፎች መተው በሉት ይላል። ያው ለገበሬው ጥቅም አልሰጠም ያ ዘር ማለት ነው። ወፈልቶታልና ምንም የሰጠው ጥቅም የለም። ወቦ ዘወድቀ ውስተ ኮክ በጥንጫ ላይ ይወደቀ አለ። በጥንጫ ላይ የወደቀው ደግሞ ማለትም ማልቦ ሙቅ ለመሬቱ ለመሬቱ ጥልቀት የሌለው ወይም አፈር የሌለው ማለት ነው። ማብቀል የማይችል ጥንጫ ላይ እየወደቀ ዘር አለ አለ እሱ ደግሞ ፈጥኖ በቀለና ፈጥኖ ደረቀ ይላል። ምክንያቱም መሬት በጥልቅ መሬት በሌለበት ወይም አፈር በሌለበት አካባቢ የተዘራ ዘር ሲበቅልም ፈጣን ነው። ብዙ የተጫነው አፈር ስለሌለ ከበቀለ በኋላ ደግሞ ማደግ አይችልም፣ ፈጥኖ ይደርቃል። ለምን? ወደ ውስጥ ለመግባት ጥንጫ ድንጋይ ስለሆነ ማለት ነው። ስለዚህ ፈጥኖ በቀለና ፈጥኖ ደረቀ ይላል። ለገበሬው ጥቅም አልሰጠም ማለት ነው። ይሄም ዘር ሁለተኛው ዘር፣ ሦስተኛው ዘር ደግሞ ወቦ ዘወድቀ ውስተ ሶክ፣ በሾ መካከል የወደቀ ዘር አለ። ያ ደግሞ በቀለ። ከበቀለ በኋላ ደግሞ ኢፈረየ እስመ ሐነቆ ሶክ፣ ሾህ አንቆታልና መፍራት አልቻለም፣ አልማፍራት አልቻለም ይላል። አሁን ይህም ሾክ ስላነቀው ማፍራት አልቻለም፣ ለገበሬው ጥቅም አልሰጠም። ከዚያ ቀጥሎ ወቦዞ ወድቀ ውስተ ምድር ሰናይ፣ አራተኛው ዘር በምድር ላይ ወደ በመልካም ምድር ላይ ወደ ቃለ ፍሬ ሰላሳ ወስድሳ ወሚእተ፣ ሰላሳ ስልሳ መቶ ፍሬ ያፈራ ይላል። እንግዲህ ሰሚ ሰሚያ ላይ ስማ፣ ጆሮ ያለው መስማትን ይስማ። እዚ ላይ ይህንን ይተረጉማል ማለት ነው። እንግዲህ ይህንን ስንመለከተው ሊቃውንት አባቶቻችን በተለያየ የትርጓሜ ስልት ተርጉመውናል አስተምረውናል ይህንን ትርጓሜ ሲተረጉሙ ሊቃውንት ምናሉ በመንገድ ዳር የወደቀው አዕዋፍ የበሉት በዚም ብሎ በውዳሴ ከንቱ የቀረ ሰዎች ተምረው ስራ ላይ ያልዋለ ማለት ነው እዚያ እንደገና በጢንጫ ላይ የወደቀ ሁለተኛው ዘር ደግሞ ጢንጫ ፈጥኖ በቅሎ ፈጥኖ እንደደረቀ ፈጥነው የሚያምኑ ካመኑ በኋላ እንደገና ደግሞ ችግር ሲገጥማቸው ፈጥነው የሚክዱ ለምሳሌ ዛሬ አማይ ሆነው ቤተክርስቲያን የነበሩ እንደገና ደግሞ የሆነ ዘወር ብለው ሌላ አይነ ሌላ እምነት ወይም የሆነ ነገር ሲያገኙ ወይም ሰዎችን ወደዚህ ሲሏቸው ዝም ብለው የሚዋልሉ በእምነታቸው መጽናት የማይችሉ ማለት ነው። በሌላ አተረጓጎም ደግሞ እነህ በፈጥኖ በቅሎ ፈጥኖ መድረቅ ማለት ፈጥነው አምነው ሰይፍ፣ ስለት የተለያየ በክርስትናቸው በእምነታቸው መከራ ሲመጣባቸው እንትን የሚያመጡ ማለት ነው። ፈጥነው የሚክዱ ማለት ነው። ፈጥነው አምነው ፈጥነው የሚክዱ ሰዎች እነኝ ናቸው ማለት ነው። በሦስተኛ ደረጃ በእሾህ መካከል የወደቀው ዘር በቀለ፣ ግን ማፍራት አልቻለም። ማፍራት ያልቻለው እሾህ አንቆታልና ነው። ያ ማለት ይዘራል፣ በልባችን ቃሉ ይዘራል፣ ይሰበካል፣ ይነገረናል። ከዚያ በኋላ ግን ከያዝነው በኋላ መድሰን ወደ ተግባር መቀየር የለም። ዛሬ ይሰማል፣ ሰው ጥሎ ይሄዳል። በቀይ ጆሮ ሰምቶ በግራ ጆሮ ያፈሰዋል። የእግዚአብሔርን ቃል ሰምቶ የማይተገብሩ ሰዎች ንስሐ የተባለ ፍሬ ላይ የማይደርስ ማለት ነው። አጋም ተወዳሽ ከንቱ አንቀው የሚያስቀሩት ማለት ነው። እንማረዋለን፣ እንሰማዋለን፣ እናውቀዋለን ወደ ተግባር መቀየር የማንችል ፍጻሜው። ያው ግቡ ንስሐ መግባት ስጋ ወደ መቀበል እንደሆነ ይታወቃል። የክርስትና ግቡ ወደዚያ የማያደርስ ስብከት ተሰብኮ ብቻ ሰምቶ ብቻ አውቆ ብቻ መሄድ ማለት ነው። ስለዚህ ያ ሾክ ያነቀው ማለት ወደ ተግባር ያልተቀየረ ትምህርት ማለት ነው በመጨረሻም አራተኛውን ስንመለከተው አራተኛው አንቀጽ ወይም አራተኛው ትርጉም የሚነግረን በመልካም መሬት የወደቀ ዘር ነው ሰላሳ እና ስልሳ መቶ ፍሬ አፈራ ነው የሚለው ይህ ማለት የተምረው ሰዎች ወደ ተግባር የሚቀይሩት ማለት ነው ከወጣኒነት በመማራቸው ከወጣኒነት ወደ ማዕከላዊነት ከማዕከላዊነት ወደ ፍጹምነት የሚደርሱ ሰዎች ማለት ነው። በሌላው በዚህ እስከ አስሩ ማዕርጋት ድረስ ሰዎች የሚደርሱበት የቅድስና ደረጃ የሚሄዱበት ማለት ነው። በሌላ ያው ወጣኒ፣ ማዕከላዊ፣ ፍጹም የሚባለው ይሄ በአዲስ ኪዳን የትርጓሜ ትምህርት ነው። በመጽሐፈ መነኮሳት የትርጓሜ ትምህርት ስልት ደግሞ ይሄ ንጽሐ ሥጋ፣ ንጽሐ ነፍስና ንጽሐ ልቡና የሚባል አለ። አስሩ ማዕርጋትን በሶስት ደረጃ ማስቀመጥ ማለት ነው። ስለዚህ ይህን ነገር ነኝ ፍሬ ማፍራት ማለት ነው ያ ለገበሬው የጠቀመው አራተኛው ዘር እንደሆነ በመልካም ምድር የበቀለው እንደሆነ፣ አጠቃላይ በእንዲህ አይነት በመልካም ልቦና ተቀብለው አፍርተው እግዚአብሔር የሚደሰተው ንሳ ስንገባ ስለሆነ ንሳ የገቡ ሰዎችን ይህንን በዝርዝር የሚያስረዳ ነው ማለት ነው። እንግዲህ ከዚህ ጋር ተያይዞ በአጠቃላይ ስለ ዘር መስሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ትምህርቱን ማስተማሩ ይህንን ደግሞ እኛ እንድንተገብረው ጆሮ ያለው መስማትን ይስማ ይላል። እንግዲህ ጆሮ ያለው መስማትን ይስማ የሚለው ሀተታ በእርግጥ ሰፊ ትርጉም አለው። ሐዋርያትም ቀርበው የጠየቁት ጥያቄ አለ። እንዲህ ብለው ጠየቁት፣ ምን ስለምንድን ነው ይሄ ወቀርቦ ማርደው ወይ ገልቦ በእንተ ምንት አምሳል እትናገረው ስለምን ምሳሌ ነው የምትናገረው? ምሳሌው ምንድን ነው? ፋክር ለነ ተርጉምልን ምን ሊና አሉት አውሳው ዚ ወይ ገሎ እስመለክሙ ተውሂድ አይምሮ ምስጢራቲያ ለመንግስተ ሰማያት የመንግስተ ሰማያት ምስጢር ለእናንተ ማው ተሰጥቷቸዋል። እስመለ ዘቦይ ሁብጎ ወይ ወስክ ላለው ሰታይ ይጨመርለታል። ወዘሰ አልቦ ለሂ ወይ ሐጊድጎ ለሌለው ግን አይጨምርለትም፣ ያንኑ ይወስዱበታል እንጂ ወበእንተ ዝንቱ አምሳል እትናገረው ስለዚህ በምሳሌ ነግራቸዋል። ይሰጣለሁ ብሎ በዝርዝር ሰሚያ ተሰምዑ አለቀጠለና የነቢዩ የነብዩ ኢሳይያስን ቃል አንስቶ ሰሚያ ተሰምዑ ወይ ትሌቡ መስማትን ትሰማላችሁ፣ አታስተውሉም። ወነጽሮት ንጽሩ ወይ ትርዒው ማየትን ታያላችሁ፣ ግን ማስተዋል የለም። እስመ ገዝፈ ልቡ ለዚህ ህዝብ ልቡ የህዝቡ ልብ ይሄ ደንድኗልና፣ ጆሯቸውም ደንቁሯልና፣ ማስተዋል ተስኗቸዋል ብሎ በኢሳይያስ የተነገረውን ያንን ከዘሩ ጋር አያይዞ ይተረጉማል። ከዚያ ቀጥሎ ወለክሙሰ ብፁዓት አዕይንቲክሙ ለርእይ ይህን ያየች እናንተ አይናችሁ ግን ብጾች ናችሁ አይኖቻችሁ ብጾች ናችሁ ብሎ በደንብ አድርጎ በዝር ነግራቸዋል። አንትሙሰኬ ስሙ ምሳሌሁ ለዘይዘርዕ የዘሩ ምሳሌ እናንተ ስሙ ብሎ ከዚህም በኋላ እንደገና ይተረጉምላቸዋል። የዘሩን ጉዳይ ተርጉምልን ብለው ስለነበረ ሲተረጉምን አለ። ቅድም ያልነው ነው። አዲስ ነገር የለውም። በእሾህ መካከል የወደቀው በመንገድ ዳር የወደቀው በጭንጫ ላይ የወደቀው በመልካም መሬት የወደቀውን ያን ሁሉ በዝርዝር እየነገራቸው ከመጣ በኋላ ዘቦ እዝን ሰሚያ ለይስማ የሚለውን ጆሮ ያለው መስማትን ሊስፋ ብሎ በዝርዝር ነግሮ በዚህ ይዘጋዋል፣ ማለት ነው። ሌላ ሁለተኛ ምሳሌ በዚህ ምዕራፍ ላይ ይነግረናል ደግሞ። ወካልእተ ምሳሌ አምሰሎሙ እንዘ ይብል ትመስል መንግስተ ሰማያት ብእሴ ዘዘርአ ሰናየ ዘርአ ውስተ ገራህቱ። መልካም ዘርም የዘራ ሰውን ትመስላለች በርሻው ላይ እንዘይነጉሙ ሰቡ መፃ ፀላኢ ዘራ ክርዳደ ላይለ ዘር ላይሊሁ። እነሱ ዘሩን ዘሩ፣ መልካም ዘር የተበጠረ የተንጠረጠረ ዘር ከቤታቸው አውጥተው ከዘሩ በኋላ ሌላው እንደገና ደግሞ እነሱ ሂደው ወደ ቤታቸው ሂደው ሲተኙ ዘራቸውን ጨርሰው እንክርዳድ መጥቶ የሚዘራ ጠላት አለ። ጥላት ዘራ ይላል ሰው በቆለ ሰርናይ ወፈረ ፍሬ ፍሬ አፍርቶ ሰርናይ በበቀለ ጊዜ ባፈራ ጊዜ ወመጽኦ ማግብርቱ ለበዓለ ገራይት በልጎ እግዚኦ አኮሁ ሰናይ ዘራ ዘራይ ከውስተ ገራይትከ አቤቱ አንተ መልካም ዘር ዘርተህ ነበረ፣ ነገር ግን ይህንን ክርዳዱ ከየት መጣ ብለው ጠይቀውታል። እሱም ጸራዊ ገብረ ይህንን ጥላት አደረገ ብሎ በዚያ ላይ ጥላት ዘር ሌሊት ሂዶ እንክርዳድ የዘራበት ያንን ከገለጸ በኋላ ይህንን ደግሞ ሲተረጉምላቸው ትርጉሙ እንግዲህ ዘር ትክክለኛ ዘር፣ የተበጠረ የተንጠረጠረ ዘር፣ ቃለ ወንጌል ኢየሱስ ክርስቶስ ያስተማረው፣ ሐዋርያት የሰበኩት፣ አባቶቻችን የሚያስተምሩን እሱ ትምህርት ነው ማለት ነው። በዚህ ላይ ሲተኙ ማለትም እኛ ስንሰንፍ ወይም ሚመናንን በደንብ አድርገን ተንከባክበን ካላስተማርን ጠላት ሌሊት መጥቶ እንክርዳድ እንደሚዘራ፣ እኛም ስንሰንፍና አገልግሎትን መስጠት ስናቆም ተልኳችንን ስንረሳ በሚመናል ላይ እንክርዳድ የሆነ የክደት ትምህርት እንደሚዘራና ያን ማድረግ የሚችለው ሰይጣን ሲሆን፣ ሰይጣን ደግሞ የሚያድርባቸው ብዙ ለሰይጣን ተላላኪ የሆኑ ሰዎች ላይ በመናፍቃን በተለያዩ እንትን ላይ አጋንንት አድረው በጥሩ ንጹህ በሆነ ወንጌል ላይ የክህደት ትምህርት የሚዘሩትን እነሱን እንክርዳድ ዘሪ ጠላቶች እንደሆኑ አድርጎ ዘርዝሮ በምሳሌ ያስተምራል ማለት ነው። ጌታችን አምላካችን ምረተግርክዞ በተለያየ ምሳሌ መስሎ ያስተማረበት የወንጌል ክፍል ነው ማለት ነው። ወካይ በተመስል መንግስተ ሰማያትና ወደ መጨረሻ ላይ ደግሞ ወርቅ የጠፋባትን ሴት መስሎ ያስተምራል። ይህንን በዝርዝር እያንዳንዱ ምሳሌዎችን ያው በምሳሌ ማስተማሩ ለሰዎች በቀላሉ እንዲገባ ስለሆነ በዚህ መንገድ በምሳሌ አስተምሮ ትምህርቱን ያጠናቅቃል። የገሰጸን የመከረን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየ